በህዝቦች መካከል ልዩነት የፈጠሩ ችግሮችን በውይይትና ምክክር መፍታትን ዓላማ ያደረገው የኢትዮጵያ ሀገራዊ ምክክር ኮሚሽን የአንድ ዓመት ጊዜ ተጨምሮለት በአዲስ አበባ ከተማ የጀመረውን የአጀንዳ ማሰባሰብ ሂደት በመቀጠል ከመጋቢት ሀያ ሰባት ጀምሮ በአማራ ክልል የአጀንዳ ማሰባሰብ ምዕራፍ ላይ ይገኛል። በምክክር ምዕራፉ ክልሉን የወከሉ የተለያዩ የህብረተሰብ ክፍሎች እየተሳተፉበት ሲሆን ከእነዚህ መካከል የሃይማኖት አባቶች ይገኙበታል። ምክክሩ እድሎችን ይዞ የሚመጣ መሆኑን የሚናገሩት የሃይማኖት አባቶቹ ምክክር ከቤተሰብ ጀምሮ እስከ ሀገር ድረስ አስፈላጊነቱ አጠያያቂ አይደለም ይላሉ። ምክክር መልካም ነው። ልጅ በመጻፋችንም ያለ ነው። ማይማካከር ቤተሰብ ከባልና ምሽት አንስቶ ምክክር ጠቃሚ ነው። ይህን አርጌው ይህን አርጌው ያለሁ አርጌው ወይም ይህን አርገው መባሉ ቤቱነን አያጸናውም ምን እናርግ ብለው የተመካከሩት እንደሆነ ያን ቤት ያጸነዋል። ምክክር በጣም አስፈላጊም ነው፣ ጥቅምም አለው። ካሁኑ ጀምሮ ጥቅም እያየንበት ነው ያለ ነው። ያልተዋወቅ ናቸው ሰዎች እየተዋወቅ ነው ያለ ነው። በሀገራችን ላይ ወደፊት እንግዲህ ጥሩ የሆነ ዘለቂታ ያለው አንድነቷ የተጠበቀች ሰላሟ የተጠበቀች ሀገር እንድትሆን ፍላጎታችን ነው። በጽሎትም እንደዙ ብለን ከፍተናል። እንግዲህ ለሀገራችን ጥሩ ነው ብዬ ነው የምገምተው መመካከሩ ይር ነው። ምክክር ሀገርን በማሻገር ሂደት የሚኖረው አስተዋጽኦ ከፍተኛ ነው የሚሉት የሃይማኖት አባቶቹ፣ ምክክሩ የሌሎችንም ችግር ለመረዳትና ችግሮችን ለመፍታት ይረዳል። ምክክሩ ለሀገራችን እንደ ሀገራችን እንደ ክልላችንም በጣም ፍቱን መድኃኒት ነው። በመመካከር በጣም ብዙ ነገሮች ሊለወጡ ሊመጡ የማንግባባቸው ነገሮች እንኳን ካሉ መቻቻል ወደሚያመጣ ሁኔታ ላይ ያደርሰናል፣ የሚል የኔም የብዙዎቹም እምነት ነው። ልዩነቶች የሚፈቱበት አንዱ አንዱን ለመረዳት የሚችልበት እድል የሚሰጠው የሌላውን ሰው ምናልባት ቁስል የሌላውን ሰው ችግር ለመረዳት ለማዳመጥ ሰውዬውን ለመረዳት የበለጠ እድል ስለሚሰጥ ይሄ ምክክሩ በብዙ መንገድ ፋይዳ እንዳለው እንረዳለን ሰላም ዋጋዋ ትልቅ ነው የሚሉት የሀይማኖት አባቶቹ ከሰላማዊ ትግል ውጭ ያሉትም ለሀገርና ለህዝብ ሰላም ሲሉ ወደ ምክክር መድረኩ በመቅረብ የምክክር አካሉ እንዲሆኑም ጠይቀዋል ችግሮችን አንስቶ መወያየት መነጋገር የተሻለው መፍትሄ እሱ ነው ነው ምክንያቱም በብዙ መንገድ እየጎዳ ህጻናትን እንበል ሴቶችን እንበል የትኛውንም የማያገኘው ማህበረሰብ ክፍል የለም። በአሁኑ ባለው ግጭት የማይነካካው የትኛውም አይነት ምናልባት ማለት ነው፣ በዚህ ሀገር ላይ ያለ ሌላም ሀገር ያለም ሰው ቢሆን ጉዳቱ እዚያ ያለበት ቦታ ድረስ ይደርሰዋል፣ ሐዘኑ የልብ ስብራቱ። ስለዚህ መድኒቱ መነጋገር ነው። ሁሉም ከወዲያም ከወዲህም ያለው አስቦበት ለሀገራችን ሰላም የሚወርድበትን እንዲያው ተውጭም ያሉትም ሆኖ አስበው እኛ ሀገራችን ትፈልጋለች፣ ዳቦ ነው የምትፈልገው፣ ጥይት አይደለም የምትፈልገው። ዳቦ በመላክ ፈንታ እንግዲህ ጥይት እንድንባላ የሚያደርጉንም ሰው ቢያቆሙልን። የሃይማኖት አባቶች ለሀገር ሰላም የሚኖራቸው አበርክቶ ከፍተኛ በመሆኑና ምክክሩም ለሀገር ሰላምን ለማምጣትና ልዩነቶችን ማጥበብን መነሻው ያደረገ በመሆኑ የበኩላችንን እንወጣለን ነው ያሉት። የተጀመረውን ነገር ደግሞ በጋራ በመተባበር እኛም ወደምንመራቸው ሕዝቦች በጋራ ለጋራ ጉዳይ የምንሰራበትን ነገር የምንፈጥርበት ነው። የሃይማኖት አባቶች ግዴታም ኃላፊነትም አለባቸው። ከዚህ ከምክክር በኋላ ደግሞ የምንወስዳቸው ያላቸው የቤት ስራዎች የሚኖራሉ። ስለ ሰው ክብር እኔ ከሃይማኖት ተቋማት የበለጠ የበለጠ የሚያገባው የበለጠ የሚመለከተው ሰው ያለ አይመስለኝም። ሰው ክቡር ነው፣ በፈጣሪ አምሳል ተፈጥሯል ብሎ የሚያምን ሰው ስለ ሰው ሁሉ ደህና መሆን ምንችለውን ሁሉ ማድረግ ምንችለውን ሁሉ ማበርከት ይጠበቅብናል።